አሰላም አሌይኩም ወረህመቱላይ በረካቱ፣ እንዴት ናችሁ? ሰላም ናችሁ? ወይም በህልማችሁ ልብስ ስትሸጡ ማየት የሚሰጠውን ፍቺ ደግሞ እንመልከት። በልብስ ዙሪያ ሰፊ ቪዲዮ ተሰርቶበታል። እዛ ላይ ጉርድ ቀሚስ፣ ሸሚዝ ምናምን እንደዚህ ነገሮችን በሙላ በዝርዝር ቪዲዮ አለ። ከታች ሊንክ አስቀምጣለሁ ማለት ነው ድጋሚ ድጋሚ ለምሰራው ቪዲዮ ሊንኩን፣ ሁለተኛውን ክፍል ማለት ነው። ወይም ድጋሚ የተሰራውን ሊንክ ከታች ኮመንት ስር አስቀምጥላችኋለሁ ማለት ነው። አሁን ልብስ ሲሸጡ ማየት ከዛ ያጣችሁት ፍቺ እዚህ ላይ እንድታገኙት አምጥቻለሁ ማለት ነው። ላይክ አድርጉ፣ ሰብስክራይብ እያደረጋችሁ ተከታተሉ። ላይክ ማድረጋችሁን ግን እንዳትረሱ። ወደ ህልሙ እሄዳለሁ። በቃ ይሄ እንዳጠቃላይ ነው። ያገባ ያላገባ የሚል ካለው እገልጻለሁ። ከሌለ ግን እንዳጠቃላይ ነው። እንመልከት። አንድ ሰው ማለት ሁላችሁም ማለት ነው። አንድ ሰው በህልሙ ልብሶችን ሲሸጥ ከተመለከተ ይሄ ፍቺ ብዙውን ጊዜ ከአንዳንድ የህይወት ገጽታዎች መለየቱን ያሳያል ይሄ ምንድነው ከማህበራዊ ኑሮ መገለሉን መለየቱን ራሱን አግልሎ እየኖረ እንደሆነ ያመላክታል ማለት ነው በስራም ሊሆን ይችላል በማህበራዊ ኑሮ ራሱን እንዳገለለ ያመላክታል ሌላው አንድ ሰው አሮጌ ልብሱን በሽያጭ እንግዲህ አሮጌ ልብሶቹን ለእነ እንትናል እየሸጣችሁ ከሆነ ምንድነው የሚባለው ምንድነው የሚባለው ወየ ብስሚላ ላሁመ ሰለላ፣ እንደዚህ ሱቅ የለም እንደ ሰልባጅ አለ። ግን ደግሞ አሁን አድ ስድሮ ሰልባጅ ልብስ ነበር የምንለው። አሁን ግን የቦንዳ ልብሶች፣ የተለበሱ ልብሶች አይደሉም የቦንዳ ልብስ ማለት ነው። ልክ እንደዛ እናንተ ለቦንዳ ልብሶች ስትሸጡ፣ ወይም እንደ ቦንዳ ልብስ አድርጋችሁ የራሳችሁን አሮጌ ልብስ ስትሸጡ ካለማችሁ፣ ወይም ለእነሱ ስታስረክቡም ሊሆን ይችላል ቦንዳ ለሚሸጡት ለነሱም ስታሽረክቡ፣ ካይለማችሁ ይሄ ፍቺ ምንድን ነው? ነው ዋናው ነገር አይደለ? ያለፈውን ትዝታ አራግፋችሁ ራሳችሁን ለአዲስ መድረክ እያዘጋጃችሁ ነው ማለት ነው። ያለፈው ለምን አሮጌ ነው አልብሱ፣ ያለፈውን ነገር በሙሉ አስወግዳችሁ ወደ አዲስ ምዕራፍ እየገባችሁ ወይም ለአዲስ ምዕራፍ እየተዘጋጃችሁ ነው ማለት ነው። ምን አልባት በስራ ሊሆን ይችላል በፍቅር ግንኙነት ሊሆን ይችላል። በማንኛውም ነገር አዲስ ለውጦችን ያመላክታል ማለት ነው። ያለፈውን ነገር አስወግዳችው ማለት ነው። በህልም ውስጥ የሚሸጡት ልብሶች አዲስ ከሆኑ ይህ ህልም አላሚ ወደ ህይወቱ ከገባ የቅርብ ጊዜ እሺ፣ ልድገማው ልድገማው፣ በህልም ውስጥ የሚሸጡት ልብሶች አዲስ ከሆኑ እንግዲህ፣ አዲስ ልብሶች ከሆኑ የምትሸጡት የህልም አላሚው የህልም አላሚው ወደ ህይወቱ ከገባ እንግዲህ ወደ ህይወታችሁ ከመጣ በኋላ ወይም እናንተ ወደ ህይወታችሁ የሆነ ሰው ከገባ በኋላ የቅርብ ጊዜ ጉዳያችሁን ለማራቅ በቅርብ ጊዜ ወደ እናንተ የመጣ የሆነ የፍቅር ግንኙነት የሆነ ጉዳይ ወደ ህይወታችሁ ከመጣ በኋላ እሱን ለማራቅ ያላችሁን ፍላጎት ያሳያል። ለረጅም ጊዜ አይደለም ከእናንተ ጋር ወደ ህይወታችሁ የቆየው ቅርብ ጊዜ ነው። በቅርብ ጊዜ ወደ ህይወታቸው የመጣ ነገር ሊሆን ይችላል። አዲስ ሰው መተዋወቅ፣ ስራ ቦታ ላይ አዲስ ሰው ወይም አዲስ ነገር ብቻ ወደ ህይወታችሁ በቅርብ ጊዜ የመጣን ነገር ከእሱን ለማራቅ ፍላጎታችሁን ያሳያል ማለት ነው። ለምሳሌ ይላል የፍቅር ግንኙነት ወይም የስራ እድል በቅርብ ጊዜ ያጋጠማችሁ፣ ከእሱ ግን መራቅ ነው የምትፈልጉ፣ አልተመቻችሁም ማለት ነው። ወይ የስራ እድል ወይም ደግሞ የፍቅር ግንኙነት። ከዚህም በስተጀርባ ያለው ምክንያት ምቾት ማጣት፣ አልተመቻችሁም ማለት ነው። ምንም ደስ አላላችሁም። አዲስ ልብሶችን ስትሸጡ ካለማችሁ ማለት ነው። የፍቅር ግንኙነቱ የጀመራችሁት የፍቅር ግንኙነትም ሆነ አዲስ የስራ ውድን አልተዋጠላችሁም፣ ምቾት አልሰጣችሁም ማለት ነው። ፍቺው አንድ ሰው በገበያ እና በሱቆች ውስጥ ገበያ አለ ሱቅ አለ ራሱን ልብስ ለብስ ለብሶ ወይ ገበያ ወይም ደግሞ ሱቅ ውስጥ አዲስ ልብስ ለብሶ ወይም ደግሞ ልብስ ለብሶ በህልሙ ከተመለከተ ይሄ ፍቺ ትኩረት ለማግኘት እና ከሌሎች ጋር ለመነጋገር ወይም የሌሎችን አይን ለመሳብ ፍላጎት እንዳላቸው ያመላክታል ማለት ነው። ተረርታችሁኛል። ሱቅ ውስጥ ናችሁ፣ ልብስ ለብሳችሁ፣ በቃ ሽክ ብላችሁ ራሳችሁን ካያችሁ፣ ገበያ ውስጥ ናችሁ፣ ግን በቃ አዲስ ልብስ እንደለበሳችሁ ወይም ቆንጆ ልብስ ለብሳችሁ ራሳችሁን ካያችሁ ፍቺው ምንድን ነው? እናንተ የሰዎችን አይን ለመሳብ እና ከሰዎች ጋር ለመተዋወቅ ፍላጎት እንዳላችሁ ወይ በቃ የሆነ ሰው ፎከስ እንዲያደርግባችሁ ትፈልጋላችሁ ማለት ነው። እና ሌላው ደግሞ ይሄው ራሱ ከሱቅ ውስጥ ወይም ደግሞ ከልብስ ቤት ውስጥ ለብሳችሁ ማየት፣ ሌላው ፍቺ ደግሞ በገበያ ውስጥ ይቅርታ፣ ልድገመው። በገበያ ውስጥ አንድ ሰው ቁሳዊ ወይም የሞራል ግቦችን ለማሳካት የሚያደርገውን ጥረት ያሳያል። በገበያ ከሆነ ልብስ የለበሳችሁት እንግዲህ ግባችሁን ለማሳካት የምታደርገውን ጥረት የምታደርጉትን ጥረት ሊያመላክት ይችላል። በመደብሮች በሱቆች ከሆነ ደግሞ ልብሳችሁን ለብሳችሁ ያያችሁ ደግሞ ሌላኛው አፈታት ብዙን ጊዜ በንግድ ስራ መተዳደሪያ ለማግኘት የምታደርጉትን ጥረት ያመላክታል። በቃ እንደው ንግድ ልክፈትና ያጓጣኝ ይሆናል ወይ ንግድ ልጀምር እንደ እያላችሁ እያሰባችሁ ነው ማለት ነው። ምንድነው ልብስ ለብሳችሁ ከመደብር ላይ ከተገኛችሁ ምናልባት ንግድ ስራ ብጀምርና ሊያዋጣኝ ይችላል እያላችሁ የንግድ ስራ ለመስራት እያሰባችሁ ሊሆን ይችላል። ወይም ደግሞ በገበያ ላይ ለብሳችሁ እራሳችሁን ካገኛችሁት በቁሳዩም ሆነ በገንዘብ ነገር ላይ ሰርታችሁ ለመለወጥ ታስቡ ይሆናል ማለት ነው። ዘርዘር ያለፈች ስላለው ነው። በሌላ በኩል ደግሞ አንድ ሰው ልብሱን መንገድ ላይ እና በህዝብ ቦታዎች ህዝብ በተሰበሰበበት ወይም ደግሞ በመንገድ ላይ ልብስ ሲሸጥ ከተገኘ ይህ አስቸኳይ የገንዘብ ሁኔታውን ሊገልጽ ይችላል። ምክንያቱም የተጋረጠበት የኢኮኖሚ ችግር እንዳለ ሊያመላክት ይችላል። እናንተ ማናቸውም ህልም አላሚዎች ወይ ሰው በተሰበሰበበት ልብሳችሁን ስትሸጡ፣ የራሳችሁንም ባይሆን ማንኛውንም ስትሸጡ ወይም በመንገድ ላይ ልብስ ስትሸጡ ካለማችሁ ይሄ ፍቺ ምንድን ነው? አስቸኳይ የኢኮኖሚ እንግዲህ ገንዘብ ዜሮ ልትሆኑ ትችላላችሁ ማስጠንቀቂያ ነው። የሆነ በገንዘብ ጉዳያቸው የተጋረጠባቸው ችግር የኢኮኖሚ ችግር አለ እሱን እያመላከተ ነው ማለት ነው። እንግዲህ ልብሳቸው መንገድ ላይ መሆነ እንትን ላይ ስትሸጡ ከተመለከታችሁ የገንዘብ ችግር ሊያጋጥማችሁ ነው ማለት ነው። በህልም ውስጥ በገበያ ውስጥ መግዛትና መሸጥ ገበያ ውስጥ ናቸው ስትገዙና ስትሸጡ በህልም መመልከት ወይም አንድ ሰው በህይወቱ ሊያገኛቸው የሚችለው የኑሮ መስፋፋትና የተትረፈረፈ እቃዎች አመላካች ነው። መሸጥና መለወጥ፣ መሸጥ መግዛት፣ ገበያ ውስጥ የምታከናውኑ ከሆነ የምታገኙትን የኑሯችሁ በሮች ይሰፋሉ፣ ሲሳይ ታገኛላችሁ፣ የተትረፈረፈ እቃዎች፣ በቃ ኑሯችሁ ያምራል ማለት ነው። በአጭሩ አንድ ግለሰብ በሰዎች ሰዎች በተሞላበት ገበያ ውስጥ እንደሚስተናገድ ሰዎቹ በቃ ልብስ ይሄን ግዛ ይሄን ትገዛለህ ምናምን እያሉ ገበያ ውስጥ ሰው ሲያስተናግደው ህልም አላሚው በህልም ከተመለከተ፣ እንግዲህ ገበያ ገብታችሁ እና ይህንን ግዛ ይሄን ሸሚዝ ትገዛለህ ይሄን ልብስ ትገዛለህ እያሉ ሻጮች ሲያማርጧችሁ ወይም ሲያስተናግዷችሁ በህልም ከተመለከታችሁ ይሄ ፍቺ ምንድን ነው? በህይወት ውስጥ በአጠቃላይ ሁኔታችሁ መሻሻልን የሚያበስርና አዎንታዊ ለውጦች ወደ ህይወታችሁ እንደሚመጣ የሚናገር ፍቺ ነው ማለት ነው። በሌላ በኩል ደግሞ በህልም ውስጥ ገበያው ባዶ ከሆነ እዛ ገበያ ላይ ደግሞ ስትስተናገዱ ወይም ገበያ ውስጥ ስትዘዋወሩ ልትገዙ ባዶ ሆኖ በህልማችሁ ካያችሁ ይህ የሀብት እጥረትን ወይም ደግሞ ድህነታችሁን ያመላክታል ማለት ነው። በገበያው ስትስተናገዱ፣ በቃ ስትገዙ፣ ሰው ሲያስተናግዳችሁ ካያችሁ ደግሞ የሀብት ገንዘብ፣ የተትረፈረፈ የህይወት ለውጥ እንደሚያጋጥማችሁ ነው። ወደ ቀጣዩ ደግሞ ስንገባ በመጽሐፍ ገበያ ውስጥ መጽሐፍትን መሸጥ ፣ ስትሸጡ መጽሐፍት ገበያ ላይ፣ መደብር ላይ ሄዳችሁ መጽሐፍ ስትሸጡ ማለም ደግሞ የፍቺ ምንድን ነው? ምናልባት እንዲያልማችሁ ከሆነ መጸጸትን እና ከስህተት መመለስንም ያሳያል ማለት ነው። ማናችሁም ህልም አላሚዎች መጽሐፍ ስሸጡ ካለማችሁ፣ እናንተ ከሆነ ስራችሁ መጸጸታችሁና ከስህተታችሁ መመለሳችሁን ይገልጻል። እንዴት ነው ያልኩት? መጸጸት እንደዚህ ኮ ያልኩት ለራሴ ገረበ መጸጸታችሁን ላለው ይ እሺ፣ ወደ ቀጣዩ ስንገባ ወርቅ መሸጥ ደግሞ በህልማችሁ አብራችሁ ወርቅ ስትሸጡ ካለማችሁ ከጭንቀትና ከመጥፎ ነገር መላቀቅ ነው። ሌላው ደግሞ በመዳብ የመዳብ መሸጫ መደብር ላይ ወይም የመዳብ መሸጫ ገበያ ውስጥ ስትሸጡ መሸጥ ወይም ደግሞ አንዳንድ ነገሮችን ስትሸጡ በህልም እዛ ገበያ ላይ ከተመለከታችሁ ችግሮችን ማሸነፍ እና አንዳንድ ሰው በእናንተ ላይ በሚጥሉት ጥላቻ ወይም ደግሞ የሚጠሏቸው ሰዎችን ማሸነፍን ሊያመላክት ይችላል። የሆነ መዳብ መዳብ ማለት ቆርቆሮዎች፣ ማንኪያዎች ምናምን የሚሸጡበት እዛ ቦታ ላይ የሆነ ነገር ሲሸጡ ካለማችሁ ማለት ነው። ምናልባት ከሚጠሏቸው ሰዎች ወይም ከአንዳንድ ነገሮች ችግሮችን ማሸነፍን ሊያመላክት ይችላል ማለት ነው። ሌላው ፋሽን ፋሽን ልብሶችን ወይም ደግሞ ፋሽን ነገር ነው። ነገሮችን በህልም ገበያዎች ስሸጡ ማለም በቃ ይሄ ምንድን ነው ስ ማርካ ማርካ የተባሉ ነገሮችን በህልም ስሸጡ ማለም ህልም አላሚው ሌሎችን የመምራትና ወደ ትክክለኛ ነገር የመምራት ዝንባሌውን ያሳያል ማለት ነው። ማርካ ልብሶች፣ ማርካ ጫማዎች፣ ማርካ ቦርሶች ብቻ ማርካ የተባሉ ፋሽን ነገሮችን በህልማችሁ ስሸጡ ካለማችሁ እናንተ ህልም አላሚዎች ፍቺ ምንድን ነው? ሌሎችን የመምራት እና ወደ ትክክለኛው መንገድ አቅጣጫ ማስያዝ እንደምትፈልጉ ያሳያልኩችው ማለት ነው። በንግድ ቦታ ውስጥ ንግድ ቦታ ላይ ደግሞ ልብስ ስትገበያዩ ወይም ደግሞ ልብስ ስትሸጡ ማለም ለሰዎች ምክርና መመሪያ ለመስጠት ያላቸውን ፍላጎት ያመላክታል ማለት ነው። በህልም በገበያ ውስጥ ልብሶችን በመሸጥ ወይም ደግሞ እናንተ ነጋዴ ሁናችሁ ልብስ እየሸጣችሁ ገበያ ውስጥ ገበያ ውስጥ ገብታችሁ እንደ ነጋዴው ሁናችሁ በቃ ልብስ እየሸጣችሁ እንደሆነ ንግዱ ላይ ማለት ነው ስትሳተፉ፣ በህልም ከተመለከታችሁ ህልም አላሚው ፍቹ ምንድነው? የተከበረ ኑሮ ለመፈለግ የሚያደርገውን ጥረትና የገንዘብ ነፃነቱን ለማግኘት ያለውን ፍላጎት ያመላክታል። እንግዲህ ገበያ ውስጥ ግነጋዴ ሆናችሁ እራሳችሁን ካለማችሁት ልብስ ሲሸጡ ተፍ ተፍ ስትሉ ካለማችሁ ፍቺው ምንድነው? የገንዘብ ነፃነት ለማግኘት ወይም ተቀጥራችሁ ከመስራት የራሳችሁን ሰርታችሁ ለመለወጥ እንዲሁም ደግሞ ኑሯችሁን ለመቀየር እንደምትፈልጉ ወይም ጥረታችሁን ይገልጻል ማለት ነው። እሺ፣ በህልም ውስጥ ልብሶች እንደሁኔታቸው ብዙ ትርጉም ይይዛል ይላል። አዲስ ልብሶች እንደመተጫጨቱ ወይም ደግሞ በቅርቡ ጋብቻን ያመላክታሉ ወይም ደግሞ አዲስ ልብሶችን ስትገዙ ወይም አዲስ ልብሶችም አለም አላስፈላጊ ለውጦችንም ሊያመላክት ይችላል ከዚህ ቤት ወደዚህ ቤት ልትቀይሩ ትችላላችሁ ከሆነ ሀገር ወደ ሆነ ሀገር ሳታስቡት የማትፈልጉትን ለውጥ ወደ ህይወታችሁ ልትለው ሊመጣ ይችላል ያ ለውጥ ጥሩም መጥፎም ሊሆን ይችላል ብቻ ግን አላስፈላጊ የማትፈልጉት የሆነ ሀገር በሰላም እየኖራችሁ የሆነ ነገር ይመጣና ከዚህ ሀገር አንስቶ ወደ ሌላ እንደማለት ነው ለማስረዳት ነው ወደ ሀገር የወሰድኩት ሌላው እሺ አስደ አስደሳት ዜናንም ሊያመላክት ይችላል። አስደሳት ዜና መስማትንም ሊያመላክት ይችላል። ልብሶችን በህልም ስትሸጡ ወይም ስትቀበሉ፣ ስትለዋወጡ ወጡ ማለት አስደሳት ዜና መስማትንም ሊያመላክት ይችላል ማለት ነው። ለ በአሁን ደግሞ የምናየው የሆነ እነዚህ ሻካራ ወይም ደግሞ የማይመቹ ልብሶች የማይመቹ ዕቃ እናንተ ስታዩዋቸው ስልስላሴ የሌላቸው እና የማይመቹ ልብሶችን በህልም ከመመልከት ደግሞ ደስ የማይል ዜና መስማትን ያመላክታል። በተጨማሪም ደግሞ የጤና ችግሮችን ወይም ደግሞ የስነ ልቦና ስቃይንም ሊያመላክት ይችላል። እንደ ልብሱን ስታዩት የማይመች ልብስን ሸካራ በቃ የሚኮሰኩስ አይነት ልብስ ከጤና የጤና ችግርን ወይም ደግሞ የደጥሩ ጥሩ ዜና አለመስማትንም እነዚህንም የሚያጠቃልል ፍቺው የስነልቦና የስነ ጭንቀትንም በጣም እንደምትጨነቁም ሊያመላክት ይችላል፣ ማለት ነው። አዳዲስ ልብሶችን በህልም ስትገዙ ማለም ለወደፊቱ ብሩህ ተስፋና ለህልም አላሚ በደስታ የተሞላ ህይወትን ያመላክታል። አዲስ ልብስ ስትገዙ ሲሸጡ ነው፣ ጥሩ ያልሆነ ነገሮች እንጂ፣ ሲገዛ ወደ እናንተ የሚመጣል ነገር ነው። አንድ ሰው በህልሙ አዲስ ልብስ ከሚያውቀው ሰው እንደተቀበለ ራሱን በህልሙ ከተመለከተው፣ ከሚያውቀው ሰው አዲስ ልብስ ተቀብሎ በህልሙ ለብሶት ካየ፣ ይህ ልብሱን የሰጠውን ሰው ስሙን እየጠበቀለትና ማለት ሰው ሁላ ሲያማው፣ ለምሳሌ ሰው ሲያማው፣ ራሱ እሱ እኮ ጥሩ ነው እንዴት እንዲህ ብላችሁ ታነሱት አላችሁ እንደማለት ነው። ከሆነ ሰው በህልማችሁ የሆነ ሰው ልብስ ይሰጣችሁና ያን ልብስ ተቀብላችሁ ከለበሳችሁት እናንተ ያ ልብስ የሰጣችሁ ሰው የእናንተን ስም እየጠበቀ ስትታሙ እየተከራከረላችሁ፣ እንዴት ስለሱ መጥፎ ታወራላችሁ እያለ ስለ እናንተን እንደሚሸፍን የሚናገር ሕልም ነው ማለት ነው። ስህተታችሁንም ስህተት እንደሰራችሁ እያወቀ ራሱ ስህተት ስህተታችሁን ይሸፍንላችኋል። ለሰው ሚስጥራችሁንም አያወጣም። ልብስ የሆነ ሰው ሰጥቶ ያንን ልብስ ተቀብላችሁ ከለበሳችሁ ያ የምታውቁት ሰው ከሆነ ልብሱን የሰጣችሁ፣ ያ የሰጣችሁ ሰው በብዙ ነገር ይሸፍናችኋል። ሚስጥራችሁን፣ ነውራችሁን ሰው ሲያማችሁ ራሱ ይከራከራል ማለት ነው። ነገር ግን ልብሶችን የሰጠው ሰው ለህልም አላሚው የማታውቁት ከሆነ፣ ቅድም የሚታወቅ ብለናል። የማይታወቅ ሰው ከሆነ ልብሱን የሰጣችሁ፣ ይህ ማለት በህይወታችሁ ውስጥ ለሚከሰቱ ስህተቶች አጠቃላይ ሽፋን አላችሁ ማለት ነው ሰው ሳይሆን የሚከራከርላችሁ አሁን ሰው ሳይሆን ሲማቹ ሲጠፋ ለምን ብሎ የሚከራከርላችሁ። ይህ አጠቃላይ የማታውቁት ሰኮር ልብስ የተሰጣችሁ በአጠቃላይ ፈጣሪ ከሌላ ሽፋን እያደረገላችሁ ነው ማለት ነው። ከማንኛውም ነገር ጥበቃላችሁ ማለት ነው። አንድ ሰው ያረጀ ልብሱ የቆየ ልብሱ ያረጀ ልብሱ ንጹሕ ነውና ታጥቦና ተተጣጥፎ በህልሙ ሲያይ ይህ ቀደም ሲል ተቋርጦ የነበሩ ግንኙነቶች በሙላ ይመለሳሉ ወይም ተቋርጦ የነበረ የፍቅር ግንኙነት የትዳር ማነው የጓደኝነት ተለያይታችሁ የነበረ ጎረቤትም ተለያይታችሁ ከነበረ ከነሱ ጋር ተመልሶ መጠገን ወይም መመለስ ግንኙነቶችን መጠገን መመለስ ነው። የድሮ ልብስ ነው ያላችሁ ያረጀ ልብስ ግን ታጥቦና ንጹህ ሆኖ እና ተተጣጥፎ በህልም ካያችሁ ማለት ነው። የተቋረጠ የተዋችሁት የረሳችሁት ግንኙነት እንደገና ይታደሳል ማለት ነው። በአጭሩ ማለት ነው። ጓደኝነ ማንኛውንም ግንኙነት ጓደኝትም፣ በቤተሰብ አባልም ከዘመድጋም አለመግባባቶች ተፈጥሮ የተለያዩቸኋቸው ካላችሁ እነሱ እንደገና ማደስ ሊሆን ይችላል ማለት ነው። እሺ፣ አንድ ሰው የልብስ ገበያን ሲጎበኝ ገበያ ውስጥ ሄዶ ዝም ብሎ የቋቀጭ እያለ የልብስ ገበያን እንዲህ የጎበኘ ማለት አዳርላ። አንዳንድ ጊዜ እኮ በእውነታውም እስኪ ዞር ዞር ብለን እንምጣ ጎብኘት ጎብኘት አድርገን ባንገዛ ምንሌለ። ልክ እንደዛ በህልም ስትጎበኙ ዞር ዞር ስትሉ ካያችሁ ይህ ፍቺ የኑሮ ሁኔታችሁን ለማሻሻል እና አዲስ የገቢ ምንጮችን ለመፈለግ ያላቸውን ፍላጎት ሊያምንጸባርቅ ይችላል። ፍላጎታችን ማለት ነው። ከእናታችሁ ጋር ወደ ገበያ ቦታ መሄድ ሕልሙ ለቤተሰባችሁ ያለውን አክብሮትና አድናቆት ወይም ናፍቆት ያመላክታል። ከእናታችሁ ጋር ገበያ ከሄዳችሁ እናንተ ለቤተሰባችሁ ፍቅር ወይም ናፍቆት አላችሁ ናፍቃላችሁ ወይም አክብሮት አላችሁ ማለት ነው። ይሄ ራዕይ አንድ ባል ከሚስቱ ጋር ከሆነ ገበያ ላይ እንደዚህ የተዘዋወረ ገበያውን እየተመለከተ ከሆነ ፍቺ ብዙውን ጊዜ የግንኙነታቸውን ጥንካሬና በትዳርጓ በባልና ሚስቶች መካከል ያለውን ጥንካሬ ወይም መከባበር ያመላክታል ማለት ነው። ባል ከሆነ ከሚስቱ ጋር ገበያ ሲዘዋወር ከተመለከተ ማለት ነው። እሺ ሌላው ደግሞ በተመሳሳይ አፈታት በገበያ ውስጥ አንድ ሰው ልጆቹ ወደ ገበያ እያመጣ ወይም ከልጆቹ ጋር ገበያውን እየጎበኘ እንደሆነ በህልም ከታየ ይህ በጠንካራ እሴቶች እና በመልካም ስነምግባር ላይ ልጆቹን ለመመስረት እና ልጆችን ለማነጽ ያለውን ፍላጎት ያሳያል። እሴት ማለት ባህል ነው። በባህል በባህል በጠንካራ ባህል ልጆቹን አንጾ አስተካክሎ ማሳደግ እንደሚፈልግ ያመላክታል። አንድ እናት ሆነች አባት ልጆቿን ገበያ ላይ ይዛ ስትዘዋወር በ ህልም ካየች ልጆቿን በስነስርዓት ማሳደግ እንደምትፈልግ ማለት ነው። በአጭሩ በህልም ከህት ጋር ወደ ልብስ ገበያ መሄድ ደግሞ በወንድማማቾች መካከል ፍሬያማ የሆነ ትብብርና መልካም ማድረግን ሊያመላክት ይችላል። አንድ ወንድ ከህቱ ጋር ገበያ ሲሄድ ካየ ከወንድሙ ጋር ወይም ከህቱ ጋር መልካም ግንኙነት አለ ማለት ነው። መተባበር አለ። በህልም ወደ እነዚህ ገበያዎች መሄድ ህልም አላሚው ሀብትን በፍጥነት ለማግኘት ያለው ፍላጎትንም ያሳያል ብለው ፈተውታል። አንድ ሰው ወደ አልባሳት ገበያ ሲያመራ እና ጫማ ሳይለብስ ልብስ መሸጫ ገበያ ውስጥ ምንም ጫማ ሳይለብስ በባዶ እግሩ ከልብስ መሸጫ ገበያ ውስጥ በህልሙ ሲዘዋወር ካየ ይህ ምናልባት ኑሮን ለማሸነፍ የሚያጋጥሙትን ፈተናዎች ሊያመላክት ይችላል። እንግዲህ በባዶ ግሮ በባዶ እግራቸው ናቸው ገበያ ውስጥ መዘዋወር፣ እንግዲህ ኑሮን ለማሸነፍ የሚያጋጥማቸውን ፈተና ያመላክታል ማለት ነው። እሺ በሌላ ፈታት ደግሞ አንድ ሰው በህልሙ በገበያ ውስጥ አጫጭር ልብሶችን ሲመርጥ በህልሙ ካየ ይህ በአስቸጋሪ ሁኔታዎች ውስጥ እንዳለ ማስጠንቀቂያ ሊሆን ይችላል። አጫጭር ልብስ ነው እየመረጠ ያየው። ሴትም ሆነች ወንድ፣ አጫጭር ልብሶች ልትገዙ ስትመርጡ ካያችሁ በአስቸጋሪ ሁኔታዎች ውስጥ እያለፋችሁ እንደሆነ ወይም አስቸጋሪ ነገሮች እየመጡ እንደሆነ ያስጠናቀቃል። በተጨማሪም ስስ የሆኑ ልብሶችን ስትለብሱ ወይም ስትገዙ ማለም የግላዊነታችሁን እና በሌሎች ፊት ሚስጥራችሁ መጋለጥን ያመላክታል ማለት ነው። ስስ ልብሶችን ስትገዙ ወይም ስትለብሱ ከተመለከታችሁ፣ አንድ ሰው ያገለገለ የተለበሰ ፋሽን እንግዲህ ፋሽን ነው ግን ያገለገለ ከገበያ እየገዛ እንደሆነ በህልም ከተመለከተ፣ ፋሽን ልብስ ያገለገለ ልብስ ከገበያ እንደገዛ በህልም ከተመለከተ በጭንቀትና በችግር የተሞላ ጊዜ ውስጥ እንዳለ ያሳያል ማለት ነው። ልብሱ ፋሽን ነው፣ ግን ደግሞ ያገለገለ ነው። እንደው ገብታችሁ ከገበያ ስትገዙ ካለማችሁ በጭንቀት የተሞላ ጊዜ እያሳለፋችሁ እንደሆነ ነው። ነገር ግን በህልም ውስጥ አዳዲስ ልብሶችን እንደምትመርጡና እንደምትገዙ ካያችሁ ይህ ምናልባት ታዋቂ ቦታ ላይ ታዋቂ ቦታንና ተጽዕኖ ቦታ ላይ ልደርሱ እንደምትችሉ ሊያመላከት ይችላል። በህልም ውስጥ የተበላሸ ወይም የተቀደደ ፋሽንን ስትመለከቱ ህልም አላሚው ከትክክለኛ ህይወት ጎዳና ሊርቅ እንደሚችል ያመላክታል። ልብሱ ፋሽን ነው ግን የተቀደደ ከሆነ ልብሱ ሞዴል ነው፣ ምንድነው ሞዳ ይሉታል አረቦች ማርካ ማርካ ነው፣ ወይም ደግሞ ሞዴል ነው ወይም ፋሽን ነው። ግን ከተቀደደ ወይም የተበላሸ ከሆነ ይህ ከትክክለኛው መንገድ እያፈነገጣችሁ ወይም ከትክክለኛው መንገድ እየራቃችሁ እንደሆነ ሊያመላከት ይችላል። አንድ ሰው በህልም ለሟች ሰው ልብስ ሲገዛ ከገበያ ልብስ እንደሚገዛ ካየ ይህ መልካም ስራዎችንና እና መልካም ነገሮችን ሟቹ አድርጎ እንደነበር በህይወት ዘመኑ ሊያመላክት ይችላል ማለት ነው። ውድ ተመልካቾች እንግዲህ ተረጋግታችሁ ቀስ ብላችሁ የህልሙን ፍቺ ካዳመጣችሁ በእርግጠኝነት የህልሙን ፍቺ ታገኛላችሁ፣ አልማችሁ ከሆነ ምክንያቱም፣ አንዳንዴ ሳታዳምጡ ነው ኮመንት ላይ የምንጽፉ ጨርሳችሁ፣ የማዳመጥ ትግስት ስለሌላችሁ ነው እንጂ በተለይ ሙሉ ቪዲዮን ቀስ እያላችሁ ብታዳምጡት ፍቻችሁን ታገኛላችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። ስለምታበረታቱኝ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ደህና ቆይ